ጤና ይስጥልን አዲስ ማለዳ ተካታዮች ለተ ዜናችን ተጀምረዋል። ርዕሰ ጉዳዮቹን አስቀድመን ጠቁማችሁ የትምህርት ሚኒስትሩ ብርሃኑ ነጋ በ12ተኛ ክፍል ብሔራዊ መልቀቂያ ፈተና ዙሪያ ለሚነሳባቸው ትችት ምላሽ ሰጡ። በዘንድሮ የአክሱም ጽዮን የንግሥት ክብረ በዓል 2 ሚሊዮን ሰዎች በስፍራው ሊገኙ እንደሚችሉ የአክሱም ባህልና ቱሪዝም ጽሕፈት ቤት ለአዲስ ማለዳ ተናገረ። በስደት የሚሞቱ ኢትዮጵያውያን ቁጥር እንደጨመረ በሚነገርበት በዚህ ወቅት መንግሥት በሶስት ወራት ውስጥ ብቻ 23,000 ገደማ ዜጎችን ወደ ኢትዮጵያ መልሻሉ አለ። ያስተዋወቅናችሁን ጨምሮ ሌሎች ዘገቦችንም ይዘናል። አብረን እንቆይ። የትምህርት ሚኒስትሩ ብርሃኑ ነጋ በ12ተኛ ክፍል ብሔራዊ መልቀቂያ ፈተና ዙሪያ ለሚነሳባቸው ትችት ምላሽ ሰጡ። የኢዜማው መሪ ብርሃኑ ነጋ በ2014 መንግስት በመሠረተው ብልጽግና የትምህርት ሚኒስትር ሆነው ባስፈጸሙት ፖሊሲ ምክንያት ከሁለት ሚሊዮን በላይ ተማሪዎች የዩኒቨርሲቲ ደጃፍ እንዳይገቡ አድርገዋል በሚል የበረታ ወቀሳ ሲቀርብባቸው ከርመዋል። በእርግጥ እርሳቸውን የሾሟቸው ጠቅላይ ሚኒስትር አብይ አህመድን ፈተናም በዩኒቨርሲቲ ውስጥ ሰብሰው መስጠት የትምህርት ጥራት ማለት አይደለም ሲሉ ተችተው ነበር። ጠቅላይ ሚኒስትሩም ብቻ ሳይሆኑ አንጋፋ ኢኮኖሚስት ሙሽ የሰሙ ፖሊሲ በጥቅል አጥብቀው ነቅፈዋል። ለአብነት ከጥቂት ሳምንታት በፊት በአሰራጩት ጽሑፍ በብርሃኑ ነጋ የሚመራው የትምህርት ሚኒስቴር ካስፈተናቸው ተማሪዎች መካከል ከድሃ ይልቅ በግልና አዳሪ ትምህርት ቤቶች የሚማሩት የተሻለ ውጤት ማምጣታቸውን ጠቅሰውም አሰራሩን ኮንነው ነበር። እንዲህ ይላሉ ሙሼ። በቀረበው ግርድፍ መረጃ መሰረት ኢንተርናሽናል ትምህርት ቤቶች 85 በመቶ፣ የግል ትምህርት ቤቶች ከ50 በመቶ በላይ የተሟላ የትምህርት ግብዓት፣ የምገባ ስርዓት፣ የተሟላ ማደሪያ ስፍራ፣ የጥናት ቦታና ሌሎች ተጽዕኖች እንደ ቤተሰብ መርዳት የሌለባቸው ልዩ ድጋፍና ስልጠና ያላቸው አዳ ተቃራኒ ትምህርት ቤቶች አንድ መቶ በመቶ ማሳለፋቸው እና በተቃራኒው በርካታ የአርሶ አደርና የአርብቶ አደር ልጆች የሚማሩባቸው የመንግስት ትምህርት ቤቶች አምስት በመቶ ገደማ ተማሪ ማሳለፋቸውን ያስታውሰዋል። ይህ የሚያስረዳው ነገር ቢኖር ስርዓተ ትምህርቱና የፈተና ውጤቱ ከአመት ወደ አመት ሙሉ በሙሉ ሊባል በሚችል ደረጃ በኑሯቸው አቅመ ደካማ የሚሆኑ ቤተሰብ ልጆችን ከፍተኛ የትምህርት ተቋማት መገለላቸው ተጠናክሮ የመቀጠሉ ክስተት አሳሳቢ እየሆነ መምጣቱ ነው ብለዋል። በአጠቃላይ የትምህርት ስርዓቱ የአራት አመት ግምገማ የተማሪ ጥራትና የቁጥር እድገት ያልታየበት መማር ማስተማር የተማሪና የመምህራ ሶማሊያውያን ጥምርታ ያልተሰናሰለበት በዝቅተኛ የኑሮ ደረጃ የሚገኙ አርሶ አደር፣ የአርብቶ አደር እና የከተማ ነዋሪ ልጆች በከፍተኛ ደረጃ ከፍተኛ ትምህርት ጠቃሚነት በማግለል ጥግ ያስያዘና በአራት ዓመት ውስጥ ከሁለት ሚሊዮን በሚበልጡ ወጣቶችን መነሻና መድረሻ ያሳጣ ሆኗል ሲሉ ጽፈው ነበር። የትምህርት ሚኒስትሩ ብርሃኑ ነጋ ግን ያለፈውን እየተቹ የአሁኑን እያወደሱ ትችቶቹን ለመከላከል ሞክረዋል። ብርሃኑ ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ወላጆች ልጆቻቸው በመውደቃቸው ሊያዝኑ ይችላሉ፣ ልጆቹም ሊከፋቸው ይችላሉ። ሆኖም ልጆችን ለማ ማስደሰት አይደለም ትምህርት የምንሰጠው ባይ ናቸው። እንደ እርሳቸው አገላለጽ የተሻለ ያሉት ቦታ ላይ ለመድረስ በቀደመው ስርዓት እንደነበረው ተማሪዎችን በገፍ እያሳለፉ ዲፕሎማ እየሰጡ ምንም ትምህርት ሳይኖራቸው አሳልፎ ማስመረቅን የሚቀበል ዜጋን አፍርቶ የተሻለ ትምህርት ስራ ዘርግቻለሁ ማለት ውድቀት ነው ሲሉ ይበይናሉ። ሚኒስትሩ ከሰዎች ሲወራ ሰማለው እንዳሉት ፈተናን በመፈተን የትምህርት ጥናትን ማሻሻል ይቻላል የሚሉ ጥያቄ የሚሰነዝሩ ሲሆን፣ በምላሻቸው አዎ ይቻላል ሲሉ በግልጽ ምላሽ ሰጥተዋል። ሰርቶ ደክሞ አጥንቶ የሚያልፍ ወጣት ስናገኝ ስለ ህይወት ያለው አመለካከት ሁሉ ነው የተለየ የሚሆን። ምንም ሳይማር ዲግሪ ይዞ ከዛ በኋላ ፋይናንስ ቢሮ ስታስገባው እንዴት አድርጎ ከሰው መስረቅ እንደሚፈልግ የሚያስብ ሰው አስገብተህ ህብረተሰብ እድሜ ልኩን መከራውን ያ ነው። በዚህ ልክ ነው እንትን ማድረግ ያለብን እና ትምህርት ቤት ውስጥ ፈተናን ጠንከራ አርገን እንያዝ ያል ነው የትምህርት ጥራትን ለመጨመር የምንወስዳቸው እርምጃዎች ያ የተደላደለ መሬት ከሌላቸው አይሳካም የሚለው ዛስ ዋይ ፓርት ልጅ የምንሰራው ስራ የሞራል የልጆቻችንን የሞራል መሰረት የትምህርት አሰጣጣችንን ኢንቴግሪቲ ራሱን መሰረት ካላደረገ ብዙ ቦታ ሊሄድ አይችልም። ይህ ብቻውን ግን የትምህርት ጥራትን ያሻሽለዋል ማለት አይደለም፣ የሚሉት ብርሃኑ ሌሎች የመምህራንን ብቃት ማሻሻል፣ የትምህርት መሳሪያዎችን ማሟላት የመሳሰሉ ጉዳዮች መመልከት እንደሚገባ አመላክተዋል። ከዚህም በላይ ቁልፍ ጉዳይ ነው ሲሉ ያነሱት ሰርቼ አጥንቼ ነው የማልፈው የሚል ተማሪ ማፍራት ነው። ሚኒስትሩ በንግግራቸው ሲቀጥሉ ጠንከር ተደርጎ እንደ ማህበረሰብ መያዝ ያለበት በትምህርት ዙሪያ ያለው የፍትሁን ጥያቄ እንደሆነ ይህም ሀብታምና ድሃው ማህበረሰብ የሚያገኙ የትምህርት አይነት የተለያየ መሆን ድህነት ከትውልድ ትውልድ ተሸጋጋሪ እንዲሆን ማድረግ ነው ይላል ይገኛሉ። ይህ የሚያንኮርም የተረጋጋ ህብረተሰብ አይፈጥርም። የሚሉት ብርሃኑ የመንግስት ትምህርት ቤት ያለው የትምህርት ጥራት ዝቅተኛ መሆኑን በማንሳት በህይወት ላይ ያለው የኑሮ ልዩነት በትምህርትም ላይ እየተደገመ ነው፣ ይህ ደግሞ በጣም አደገኛ ነው ሲሉ ይናገራሉ። ሚኒስትሩ ሌላኛው የቀረበላቸው ጥያቄ ተቋማቸው በ2018 የትምህርት ዘመን ምን ያህል ተማሪዎችን ወደ ትምህርት ገበታቸው እንዲመለሱ አደረገ የሚለው ሲሆን በምላሻቸው ሁሉም ተማሪ መቶ በመቶ በዛ እድሜ ያለ ይገባል ማለት አይደለም በማለት ማብራሪያቸውን ይጀምራሉ። ለዚህም በምክንያትነት በተለያዩ አካባቢዎች ሊሆኑበት ያሉ ጸጥታ ችግሮች፣ የተፈጥሮ አደጋዎች እንዲሁም የቤተሰብ ሁኔታ አስዶ የገለጹት ችግር ተደምሮበት ሙሉ በሙሉ ተማሪዎች ወደ ትምህርት ገበታቸው እንዳይመለሱ ምክንያት እንደሆኑ ገልጿል። ብርሃኑ አክለውም ግጭቶች መፈታት ሲችሉ ተማሪዎች የመመለስ እድላቸው እንደሚጨምር ጠቁሞ በዚህ አመት ካለፈው ዓመት ጋር ሲነጻጸር በከፍተኛ ሁኔታ ተሻሽሏል በማለት ባለፈው ዓመት ከተመዘገበው ተማሪ የ2 ሚሊዮን ልዩነት እንዳለውም አመላክተዋል። እኛ ይህን በሚመለከት ከክረምት ጀምሮ ካምፔን እናደርጋለን ከክልል ትምህርት ቤቶች ጋር በመተባበር በየአካባቢያቸው በወረዳ ደረጃ በቀበሌ ደረጃ ድረስ ተሄዶ ለትምህርት የደረሰ እድሜ ያላቸውን ልጆች ቆጥሮ እንዲገቡ ቤተሰቦችን እያነጋገሩ እያደረጉ ካምፔን ይደረጋል፣ ዘመቻ ይደረጋል። በተወሰነ ደረጃ በዚህ ግጭት አካባቢ ምናምን ያሉ ተማሪዎችን በሚመለከት ወላጆች የለ ይሄ ነገር ልጆቻችንን በጣም እየጎዳ ነው እና ይህ ሌሎች ከፖለቲካ ጋር የተያያዙ እሾችን የሚፈጡበት መንገድ እንዳለ ሆኖ የልጆቻችን ትምህርት ግን መሰናከል የለበትም የሚል ከበፊቱ የተሻለ እንቅስቃሴ ተጀምሯል። በጋራ ይሄን እያደረግን ነው። አሁን በዚህ ዓመት ካለፈው ዓመት ካየነው ጋር ሲተያይ በከፍተኛ ደረጃ ጨምሯል።

በዘንድሮ የአክሱም ጽዮን የንግስ ክብረ በዓል ሁለት ሚሊዮን ሰዎች በስፍራው ሊገኙ እንደሚችሉ የአክሱም ከተማ ባህልና ቱሪዝም ጽፈት ቤት ለአዲስ ማለዳ ተናገረ። በየዓመቱ ህዳር አንድ በድምቀት የሚከበረውና የበርካታ ቱሪስቶች መስህብ የሆኑ የአክሱም ጽዮን የንግስ ክብረ በዓል ዘንድሮም ሁለት ሚሊዮን የሚሆኑ ተሳታፊዎች በዓሉ ለመታደም በስፍራው ሊገኙ እንደሚችሉም የአክሱም ከተማ ባህልና ቱሪዝም ጽፈት ቤት ኃላፊ ገብረ መድህን ፍጹም ብርሃን ለአዲስ ማለዳ ነግረዋታል። ጽፈት ቤት ሁለቱን አስመልክቶ ከሁለት ወራት በፊት ዝግጅት መጀመሩን ያነሱት ኃላፊው ይህንን ክብረ በዓል የሚያስተባብሩ የተለያዩ ኮሚቴዎች መዋቅራቸውና የተለያዩ ስራዎች እየተሰሩ መሆኑንም አብራርተዋል። እና ያው የተለያዩ ኮሚቴዎች ተዋቅረው ስራውን ሲሰሩ ቆይተዋል። አሁን ስራዎች ነው ሁሉም ተጠናቀዋል። ስለ ጸጥታው፣ ስለ እንግዳ አካባበሉ ምኑ ሁሉም ጨርሰናል። እየሰራን ያለ ነው። የእንግዳ መቀበል ስራ ጀምረናል። ከትናንት ጀምረው የአክሱምን ባህል አለ እንግዳ ሲገባ አራት በር አለዋት ከተማዋ በአራቱን በር እንግዳ ማረፊያ ተደርጎ እግር እየታጠበ እዛ የሚቀመስ የሚጠጣ ተዘጋጅተ ነው የሚገባ ወደ ከተማውና ባህል ነው፣ ለዘመናት የቆየ ባህል ነው። አሁንም ትናንት ጀምረዋል። ዛሬ በደንብ ተጠናክሮ ይቀጥላል። ነገ በከፍተኛ ደረጃ በርካታ ወጣቶች የሚሳተፉበት ተጠናክሮ ይቀጥላል እና የተለያዩ ክንዋኔዎችም እየተደረጉ ናቸው። ጽህፈት ቤቱ በዘንድሮ በዓል አንድ ነጥብ አምስት ሚሊዮን በላይ ታዳሚ ይገኛል ብሎ እንዳቀል የተናገሩት ገብረመድኅን፣ ነገር ግን ከሁለት ሚሊዮን ሰው በዓሉ እሁድ ከመሆኑ አንጻር ይጠበቃል ይላሉ። ነገር ሰው እስከ ሁለት ሚሊዮን ምናምን ይገምታል በተለይ ዘንድሮ እሑድ ከመሆንም የተነሳ ቁጥሩ በጣም ከፍ ሊል እንደሚችል ነው የሚገመተው የውጭ ሀገር ቱሪስቶችም በበርካታ ቁጥሩ እያስተናገድ ነው ያሉ ነው ትናንት በአስራ ስምንት ቀን እንኳን ብቻ ወደ ሀምሳ አምስት ኢንተርናሽናል ቱሪስቶች እዚህ ገብተው ከተማውን ሲጎበኙ ነው የዋሉ ከትናንት ወዲያ በአስራ ሰባትም ወደ አርባ የሚሆኑ አይተናል እና ሰሞኑን ሙሉ በርካታ ቱሪስት ነው ያለው በዓሉን ለመታደም ከኢትዮጵያ ውጭ ካሉ ሀገራት ከሚመጡ ዜጎች ባሻገር በርካታ ቁጥር ያላቸው የተለያዩ ክልሎች የሚመጡ ተሳታፊዎች መኖራቸውን የሚገልጹት ኃላፊው በዚህም በህዳር 17ና 18 2018 ዓ ም ከአማራ ክልል 12 አውቶቡሶች እንግዶችን ይዘው እንደመጣና በተመሳሳይ ከሐረርና ድሬዳዋ የሚመጡትን ተሳታፊዎችም በመጠባበቅ ላይ መሆናቸውን ገልጸዋል። ጽህፈት ቤቱ ለእንግዶች ማረፊያ ትምህርት ቤቶችንና የማረፊያ ሆቴሎችን እያዘጋጀ መሆኑን በቀን ወደ ከተማው ይደረግ የነበረው በረራም ወደ ስምንት ከፍ ማለቱን መጥቀስ የኢትዮጵያ አየር መንገድን አመስግነዋል። ክፍያውንም በሚመለከት አምና አስከፍ ተሳትፎ ነበር። ነገር ግን ዘንድሮ ሀያ በመቶ ቅናሽ አድርጓል ብለዋል። የአውሮፕላን በረራም ቦይንግ ጨምሮ ቁጥሩ ወደ ስምንት ጊዜ ከፍ ያለበት ሁኔታ ነው ያለው በቀን ስለዚህ ብዙ ሰው ነው እየገባ ያለው ዋጋ ሀያ ፐርሰንት ዲስካውንት አድርገዋል የኢትዮጵያ አየር መንገድ ለበዓሉ ሲል አምና እኛም በጣም ቅር ያሰኘን ስራ ነበረ ምክንያቱም እስከ አርባ ሰላሳ ድረስ ነው የነበረው ቁጥሩ ዘንድሮ ግን ሀያ ፐርሰንት ዲስካውንት ተደርገዋል ኦልሞስት ጥሩ ነው ያለው እና በዚህ አጋጣሚ የኢትዮጵያ አየር መንገድም በወክሌ እንደ ባህልና ቴሌቪዥን ጥፈት ማመስገን እፈልጋለሁ ገቢን በሚመለከት ማብራሪያ የሰጡት ኃላፊው ማህበረሰቡ ጠብቆ ያቆየው ባህል እንደመሆኑ ሆቴሎችን ገንብቶ ግዶችን የሚያስተናግድ በመሆኑ ጽህፈት ቤቱ ሳይሆን ነዋሪ ነው እንዲያገኝ የሚፈለገው ማስጎብኘትና በሌሎች ስራዎች ተማርቶ የሚገኙ ወጣቶች መኖራቸውን በማንሳትም ወደ ጽህፈት ቤቱ የሚገባው ገንዘብ ውስን መሆኑንና መጨረሻ ላይ የሚታወቅ መሆኑንም አዲስ ማለዳ ገልጸውላታል። ከዚህ ቀደም ባልተለመደ ሁኔታ ከበዓሉ ቀደም ብሎ ባሉት ቀናት በርካታ ቁጥር ያለው ታዳሚ በዘንድሮ ዓመት መልእክታቸውን ያነሱት ገብረ መድኅን የሰላም ሁኔታው ቀድሞም ከተማ የተረጋጋች ነበረች፣ አሁን ደግሞ የጸጥታ ያሉ መጠናከሩ ምንም የሚያሰጋ ነገር የለም ብለዋል። በስደት የሚሞት ኢትዮጵያን ቁጥር እንደጨመረ በሚነገርበት በዚህ ወቅት መንግስት በሶስት ወራት ውስጥ ብቻ 23 ሺህ ገደማ ዜጎችን ወደ ኢትዮጵያ መልሻሉ አለ። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው በሶስት ወራት ብቻ ከሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ 23 ሺህ ገደማ ዜጎችን መመለስ መቻሉን አስታውቋል። ነቢያት አንገብጋቢ ብለው በገለጹት ዜጋ ተኮር ዲፕሎማሲ በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያን ወደ ሀገራቸው የመመለስ ደት ጠናክሮ እየቀጠለ መሆኑን ገልጿል። ባለፉት አራት ዓመታት ከአምስት መቶ ሺህ በላይ ዜጎች መመለስ መቻሉን አስታውሶም በሶስት ወራት ብቻ ከመስከረም እስከ ህዳር ባለው ጊዜ ከሳውዲ አረቢያ ብቻ በተለያዩ እስር ቤቶችና ማቆያ ቤቶች የሚገኙም 22955 ዜጎችን መመለስ መቻሉን ገልጿል። ይሁንና አሁንም በህገ ወጥና በአስቸጋሪ መንገድ በተለያዩ ሀገራት የሚደረገው የሰዎች ፍልሰት እንደቀጠለ ሲሆን ጥቂት ወራት በፊት በየመን አቋርጠው ወደ ሳውዲ አረቢያ ሲጓዙ የነበሩ በጥቂቱ 68 ኢትዮጵያን በመጥፎ የአየር ጠባይ ምክንያት ይጓዙበት የነበረው ጀልባ መገልበጡ ምክንያት ህይወታቸው ማለፉ አይዘነጋም። በርካታ ዜጎች በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ እንደሚገኙና አሁንም በተሳሳተ መረጃና በህገ ወጥ ደላሎች ተታለው በተለያዩ ሀገሮች መጓዝ ለእስራትና ለሞት የተዳረገ ኑ መሆኑ መንግስት ዜጎች ከህገወጥ ጉዞ ራሳቸው እንዲከላከሉ እንዲያስጠነቅቁም ቃል አቀባዩ አሳስበዋል። በመጨረሻም በመፈንቅለ መንግስት ከስልጣን የወረዱት የጊኒ ቢሳው ፕሬዝዳንት ወደ ሴኔጋል መሸሻቸው ተገለጸ። በአገሪቱ ወታደር የመፈንቅለ መንግስት ስልጣን ላይ በወጡት ኃይሎች ታስሮ የነበሩት ፕሬዝዳንቱ ኦማሮ ሴሴኮ ኢምባሎም ወደ ሴኔጋል መሸሻቸው የተገለጸው ፕሬዚዳንቱ ያለምንም ቅድመ ሁኔታ እንዲለቀቁ የአፍሪካ ህብረት ጥሪ ካቀረበ ከሰዓታት በኋላ ነው። ባለፈው እሁድ በጊኒ ቢሳው ፕሬዚዳንታዊ ና ፓርላሜንታዊ የምርጫ ተካሄደው ነበር። የምርጫ ውጤት ትናንት ሐሙስ ሊገለጽ ቀጠሮ ተይዞለት የነበረ ሲሆን፣ አገሪቱ ለሁለተኛ ዙር ለመምራት በመወዳደር ላይ የነበሩት ፕሬዚዳንቱ ኦማሮ ሴሴኮ ኢምባሎና ተቀናቃኛ ፈርናንዶ ዲያዝ ዳኮስታ ግን የምርጫ ውጤቱ ከመገለጹ በፊት ከማክሰኞው ጀምሮ ሁለቱም በየፊናቸው ማሸነፋቸው መግለጽ ጀምረዋል። በዚህ መካከል ነበር ብጥብጥ እንዳይከሰትና ሁኔታውን ለማረጋጋት በሚል በመሀል የገባው የአገሪቱ ጦር ከአንድ ቀን በኋላ በተደራጁ ከፍተኛ የጦር መኮኖች አማካይነት ረቡለት መፈንቅለ መንግስት ማድረጉንና በኃይል ስልጣን መያዙን በአገሪቱ ብሔራዊ ቴሌቪዥን ጣቢያ ቀርቦ የገለጸው። መፈንቅለ መንግስቱ የተመራው በራሳቸው ፕሬዚዳንቱ ማሮ ሲሴኮ ኢምቤሎ የግል ጠባቂና የአገሪቱ ፕሬዚዳንት ሰቧ ናዛዥ በነበሩት ጀኔራል ዴኒስ ናካን ሲሆን ፕሬዝዳንቱ መ ፕሬዚዳንት ኢምባሎንም ተቀናቃኛቸው ፈርናንዶ ዲያዝንም በቁጥጥር ስር በመዋል ማሰሩንም አስታውቋል። በመጨረሻም ከፍተኛ ወታደራዊ ቡድኑ ትናንትና ውሎ ጄኔራል ሆርታን ታምን የአገሪቱ መሪ አድርጎ መሾሙን የገለጸ ሲሆን እርሳቸውም በቀጣይ ለአንድ ዓመት የአገሪቱ መሪ ሆኖ ለማሳረር ቃለ መሐላ ፈጽመዋል። በዚህም በጊኒቢሳው መፈንቅለ መንግስት በኃይል መንበረ ስልጣኑን በተቆጣጠሉት ወታደራዊ መኮንኖች ከረቡዕ ጀምሮ በእስር ላይ የቆዩት ፕሬዚዳንት ኡማሮ ሲሴኮ ኢምባሎ ያለምንም ቅድመ ሁኔታ እንዲፈቱ የአፍሪካ ህብረት ጥሪ ካቀረበ በኋላ በአሁኑ ሰዓት ተለቀው ወደ ሴኔጋል መሻቸው ታውቋል የሚገኘው ፖርቱጋል፣ የምዕራብ አፍሪካ መንግስታት ኢኮኖሚክ ኮሚሽን ኢኳስ፣ የአፍሪካ ህብረትና የተባበሩት መንግስታት በጊኒ ቢሳው የተካሄደው መፈንቅለ መንግስት የአገሪቱን ህገ መንግስት የሚጥስ መሆኑን በመግለጽ በአገሪቱ ህግና ስርዓት ወደነበረበት እንዲመለስና የሲቪል መንግስት እንዲቋቋም ሁሉም አካላት ወደ ንግግርና ውይይት እንዲገቡ በማሳሰብ ላይ ይገኛሉ። ከግማሽ በላይ የሚሆነው ህዝቧ በአስከፊ ድህነት ውስጥ የሚኖርባት ትንሿ ምዕራብ አፍሪካዊ ሀገር ጊኒ ቢሳው በአውሮፓውያን አቆጣጠር በ1974 ከፖርቱጋል ቅኝ ግዛት ነጻ ከወጣቸው ወዲህ ከዘጠኝ ጊዜ በላይ የተሳኩና ያልተሳኩ መፈንቅለ መንግስት ሙከራዎች የተካሄዱባት ሀገር መሆኗን ይህም ሀገሪቱ በማያቋርጥ የፖለቲካ ቀውስ ውስጥ እንድትሽከረከር እና ከዓለማችን እጅግ ደሃ ሀገሮች መካከል አንዷ እንድትሆን ማድረጉን ዘገባዎች አመላክተዋል። ዕለታዊ ዜናችን አበቃ። አዲስ ማለዳንስ ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልን።